ጅብራት እንዳታደርገ የምን ጅብራት ሰው መሰለሽ እንዴ? ጅብ ነው ወላ ድፋ ጉሉሳና ከቴ ዛኔ ሰላም ነኝ፣ ያለው እግዚአብሔር ይመስገን። ዛሬ ደግሞ አዲስ ዜና ፈታ የማደርጋቸው በዛሙ ደግሞ የመዳም ቅመሞች ትምህርት ይሆናል። በዛም ደግሞ የኛ ህመም ነው፣ የኛ ችግር ነው ይሄ ነገር ብዬ ያሰብኩትና ደስ ያለኝን ነገር እጅ የላቸው መጥቻለሁ። በዛም የመዳም ቅመሞች ናቸው የሚመለከቱት ማለት ነው ይሄ ነገር፣ ምክንያቱም እኛ ነኝ የምናውቀው ህመማችንን ሁሉም ነገር ማለት ነው። እና ስለዚህ ነው የመዳም ቅመሞችን ያልኩትም ምክንያት አለኝ ማለት ነው እና አሁን ይሄ ነገር እስከ መጨረሻው ተከታተሉት። እኔ በጣም ነው ደስ አለኝ፣ ምክንያቱም ይሄን ነገር ታቅዶ በቃ የኛን ነገር የኛ ህመም፣ የኛን ምን አይነት ችግር እንድንሳለፍ እኛ ብቻ ነበረ የምናውቀው። ግን አሁን እመቤት ካሳ ደግሞ በጣም ችግራችን ምን ላይ ላይ እንዳለን፣ ምንድን ነው የኛ ህይወት፣ ምን አይነት ህይወት ነው የምንኖረው፣ ሳታቅ ያው ሰምታ ነው እንጂ ሄዳ አታቅም፣ አልሞከረችም ስደት ምን እንደሆነ አታቅም እና ኢንተርኔት ላይ ወይም ደግሞ እንግዲህ ሚዲያ ላይ የምታዩ ነገር ካልሆኔ በስተቀር ምን አይነት ችግር እንዳለ ምን አይነት ልፋት እንዳለ ምን አይነት ብዙ አይነት ችግር እንዳለ አታውቅም። ግን ቢሆንም ተቆርቅራል፣ ለኛ ተቆርቅራል፣ የኛ አስባ ይህን ድራማ ሰርታለች ማለት ነው። እኔ በበኩሌ በጣም ነው ደሳለኝ። እውነት ነው የምላቸው በጣም በጣም ነው ደሳለኝ። በጣም እናከብርሻለን፣ በጣም እንወድሻለን። የኛ የመዳም ቅመሞች እና በጣም ነው ደስ አለኝ። እኔ እንጃ እውነት በጣም ደስታዬን መግለጽ አልችልም። ምክንያቱም እኛ እኛ ማለት ነው እኛ ስግደት ያለን ሴቶች የመዳም ቅመሞች ሰውን ብዙ ጊዜ የኛ ምክን ሌላ ሌላ ይቅር እና የኛ ቤተሰብ የራሳችን የእናት አባት ወንድሞቻችን ራሱ አይረዱንም። ታውቃላችሁ አንዳንድ ጊዜ አይረዱንም። ምክንያቱም ፈታ ብለን ሁሉም ነገር ተመቻችቶን በቃ አለደለም እንደፈለግ የምንኖን በቃ እንዲህ ይመስላችኋል ይመስለኛል። እኛ ግን ብዙ ነገር አሳልፈን የእነሱን ጩኸት፣ እነሱን ስራ ጠዋት ማታ በርድ ፀሐይ ሳንል ፎቅታችን በቃ እረፍት ሳይኖርን የምንሰራ አለ። እረፍት ሳይኖራቸው የሚሰሩ ልጆች አሉ እውነት ቁርሳችሁ ሳይበሉ ምሳችሁ ሳይበሉ ለራት እየበሉ ራት ሳይበሉ ቁርስ እየበሉ ምግብ አብቶ እየራቡ እየሰሩ አለ እኮ አንዳንድ ቦታ አለ። ሁሉም ቦታ እንደተአሁን ሁሉም ቦታ አንድ አይደለም። በጣም መጥፎ ቦታ ይኖራል። እና ይሄን ነገር እሷ አላየችም አልሞከረችም፣ ግን ሰማች። እውነት በቃ ህመማችን፣ ውስጣችን ያለን ሁኔታ እሷ ናት ማለት ነው የረዳችን እሷ ናት አያየችው ማለት ነው። ምክንያቱም የእኛ መዳን ቀመሙም ሆኖ እዚህ ሰርቶ ተለውጦ ወደ ሀገር የገቡ ብዙ ሰው አለ። ግን ምን አይነት ችግር እንዳለ እዚህ፣ ምን አይነት ህመም እንዳለ እዚህ ብዙ አያስታውሱ፣ ምን አይነት እንዳሳለፉት ማለት ነው። እሷ ግን ሳታቅ ሳትመጣ ለወገናች ለወገኔ ብላ ነው እንግዲህ ይሄን የሰራችው ለወገኔ ነው ብላ ነው የሰራችው። በዛም ደግሞ ወንድሞቻችን እህቶቻችን በእኛ አሁን እኛ እንኳን በቢሮና ያው በስም ቢሮ እንል በስም ቢሮ ብንመጣ ትንሽ በመንገድ በባህር የምንመጣ የምንመጡ ወንድሞቻችን እህቶቻችን እኛ እንሻለናል እኛ ይሻለናል። ምክንያቱም ቢያንስ ቢያንስ ምንም ብኖር ምንም ምንም ብኖር እዚህ ደርሰናል እዚህ ቦታ ስራ ይዘናል ግን መንገድ ላይ የሚቀሩ ሴት እህቶቻችን ወንድሞቻችን ብዙ አለ። እስካሁን ድረስ እኮ አልቆመም፣ የቆመ እንዳይመስላቸው። መቤትን ብዙ ልጆች በቃ እያታለሉ ደላሎች በእግር እያሉ እንግዲህ መንገድ ላይ እየጣላቸው ብዙ ነገር ብዙ ብዙ ነገር የማይሰማ ወሬ እንደዛው ተበልቶ ምን ብሎ በጅብ እንደዚህ የሚቀሩ ብዙ ልጆች አሉ፣ እኛ የማናውቃቸው ብዙ ልጆች አሉ። እውነቴን ነው ምላቸው እና እሷ ግን ይሄን አይታ ይሄን እኔ እንጃ እውነት ምን እንደምል አላውቅም። ግን እሷ ይሄን አሰባሰብ ስለተሰራች በይዞ ይደስ ብሎኛል። በቃ ይኔ ምን እንደምትሉት እናንተ አላውቅም። እኔ በጣም ደስ አለኝ። በዛም ደግሞ ይሄን ሚዲያ የምትከታተሉት የምታዩት እዚህ ላይ የተሰራው ነገር ውሸት እንዳይመስላችሁ የእመቤት ካሳ ቻናል ውስጥ ገብታችሁ ማየት ይችላላችሁ። አበረታቱት በዛውን ገብታችሁ ላይክ ሳብስክራይብ እያደረጋችሁ አበረታታት እዩ። በዛውን ቪዲዮ እዛ የድራማ ላይ የተለቀቀው እንደ ድራማ ተደርገው የተለቀቀው ሁሉም አንድ በአንድ እውነት ነው፣ እውነቴን ነው ምላችሁ ማርያምን፣ እውነት ነው እየተደረገ ያለው እና አሁንም እስካሁን ድረስ ያለውን ነገር ነው እዛ ላይ የተደረገው እዛ ላይ የተሰራ የተለቀቀው ማለት ነው። ስለዚህ በጣም እኔ እንጃ በጣም ነው በቃ እኔ እስማ ምን እንደምላችሁ አላቅም ግን እውነት ነው የተሰራው። እውነታው ነው ያለው ነው እና የተደረገ ያለው ድርጅት ነው። ስለዚህ ይሄን ነገር ብቁ ብቆም ደስ እንላለን። ምክንያቱም ብዙ እህቶቻችንና ወንድሞቻችን መንገድ ላይ እየተበሉ እና መንገድ ላይ ስቃይ ብዙ ስቃይ አይቶ ተደፍሮ ምን ብሎ እዚህም የሚደርሱም አለ። እዚህም ደርሱ ደግሞ ምክንያቱም የመጡት በባህር በእግር ሄዶ ስንት ቀን ሀያ ቀን የምን ሀያ ቀን እንዲህ ሀያ ሶስት ወር አራት ወር የሚሄዱ አለ ተብሏል። እውነት እንደዚህ ያና ቀን የሄዱት እዚህ መጥቶ ራሱ ስራ የለም። ምክንያቱም የመጡት በመንግስት አይደለም፣ ሕገ ወጥ ስለሆነ እዚህ ስመጡ ምንም ትርጉም የለውም፣ ስራ የለም። እኛም ከእነሱ ሕገ ወጥ እዚህ ልጆች በቢሮ የመጡት እራሱ እዚህ የተቸገሩ ብዙ ልጆች አሉ። አሁን ይመጣ በቢሮ ራሱ የሚመጡት ማለት ነው። በቢሮ ራሱ የሚመጡት ስራ ስራ የማይገቡ ብዙ አሉ። ብዙ የተቸገሩ ቢሮ ውስጥ አንድ ወር፣ ሁለት ወር የተቀመጡ፣ ሶስት ወር የተቀመጡ፣ ስድስት ወር የተቀመጡ አሉ። በዛም እየተደበደቡ እዛ ምንም የማያስቡልን ይ የቢሮ ሰራተኞች ነው መቼ የሚነሱ አስቡም እንጂ የቢሮ ሰራተኞች በጥፍ እየተመቱ ምናምን እየሰሩ ያሉ አለ እዚ ራሱ ማለት ነው እና እኔ እንንጃ ምን እንደምን አላቅም፣ ግን ባይመጡ ባይደረግ ደስ ይላል። ምርጫ ነው። ማርያምን እዚያው ውስጥ ሰርቶ ብለወጡ ካሉንም ደሞ ብመጡ እንደዚ በትክክለኛው መንገድ ስራ ተገኝቶላቸው እዚህ ማለት ነው ይመዳን ቤት ስራ አለ ተብሎ ከመዳን ቤት ቪዛና ቲኬት ተሰርቶ ተሰርቶ ብመጡ አንድ እድል ነው። እሺ ችግር የለውም። ግን ዝም ብሎ በመንገድ በባህር እና በየተለያየ መንገድ ቢመጡ በጣም አስቸጋሪ እና በጣም መጥፎ ነገር ነው። እውነት በጣም በጣም ማለት ነው። ስለዚህ ጓደኞቼ እና ወደፊት መምጣት የምትፈልጉም ከሆነ በትክክለኛው መንገድ እና ኑ። ቢያንስ እንደዛ ይሻላል። ያው እኛ ቢሮ ምንጭም እኔ እንጃ እኔ እኔ አላምናቸውም። አሁን እኔ ሲመጣ ማለት ነው ብዙ ነገር ተነ ስቸገራችሁ እንደዚህ እንደርስን ማለት ከቸገርሽ አንድ ነገር ከሆንሽ እኛንን መተሽ ምን እናደርግሻለን እንድነርግሽ። ግን አንድ ቀን እዚህ ተቸግረ ስደውልላቸው ስልክ ራሷ አነሱም ማለት ነው የዚህ ሀገር ቢሮ ራሱ ማለት ነው። እውነቴን ነው የምል ማርያምን በውስጤ ስም። እኔ እንጃ እኔ በውስጥ ያለው ነገር ነው እያወራሁት ያለሁት አሁን ማለት ነው። ምክንያቱም ከዚህ በፊት እኔ ብዙ ነገር ብዙ ነገር ባይደርስብኝ ሰዎቹ ጥሩ ሰው ባሆኑ ኑሮ ይደርስልኛል ነበረ። ምክንያቱም ስደውልላቸው ስልክ አያነሱልኝም። እኔ ቀርቶ ሌላ ሰው ስደውልላቸው ስደውሉ ሲደውሉ ስልክ አያነሱ ስምቶ ዝም ነው የሚሉት የኔ ፍቅር፣ የኔ እናት፣ የኔ ሁሉ ነገር እንዴት ነሽ እልኝ። በእናት አለሁልሽ፣ አለሁልሽ። በጣም አስቸኳይ ጉዳይ ፈልጌሽ ነው ደው አስቸኳይ ጉዳይ ነው ደው አንዴ አንዴ ደው ይል ይመለሳሽ። የኔ ፍቅር የኔ እናት የኔ ሁሉ ነገር እንደነሽ ይበልናት አለው። አይ እዚህ ላይ ለ ይለጠፋሉ ታላችሁ ማለት ነው። ቪዲዮን እንዴት ሴቶቻችን እንደት እንደሚበሉት ማለት ነው። ወከባን በወንዶች የኔ ፍቅር የኔ ማር የኔ ምን ተብሎ አረጉድ ኮኖ ወይ ጀንጀና በማርያም እኔ ገርመኛል እንዲ አስቡት፣ እንግዲህ የኔ ፍቅር የኔ ማር እያለች ፈታ ሳቅ ብላን እያበራች ያለች፣ እሱ ግን እዛ እዘነጠበታል። እናት ጫት ቤት ምናምን አለ አይደለም፣ በቃ አፍታሙን እሱ ነው። እዚ ስቃ ምን ብላ ከመዳሞቹ ጋር በቃ ብዙ ስቃይ አይታ ነው ስልክ ራሱ ለመያዝ እየተንቀጠቀጠች እያፈራችን፣ እሱ እና ተዚ ጋደኛው ጋር ፈታ ይላል። እሷ ግን ስንት ነገር ሆና ነው የምታምጣው ያብር እና በጣም አስቸጋሪ ነው እና ሴቶቼ የኔ የመዳም ቅመሞች እንድኔ ማለት እንጠንቀቅ ከኔ ጀምሮ ማለት ነው ከኔ ጀምሮ ከራስ ነው አይደል ሁሉ ነገር ከኔ ጀምሮ እንጠንቀቅ በቃ ምክንያቱም ሰው አውሮ ሆኗል ጅብ ሆኗል ጅብ ይሻላል እኮ አሁን በዚህ ሰዓት ሰውና ጅብ አንድ ሆነዋል ማርያሚ እኔ ምን እንደምን አላቅም ግን በቃ ቢያንስ እዚህ ለፍተን ደክመን ብዙ ነገር አሳልፈን የሰራን ብር በቃ ሌላ ምናቅ ማናቅ ወንድ በፍቅር በሁላን በእንደዚህ በፌስቡክ በምንም በምን ይሁን የተዋወቅነውን ሰው ምክን እሱን ተውና፣ ቤተሰባችን፣ ወንድሞቻችን፣ ዘመዶቻችን የራሱ ታማኝ አይደለውም። በዚህ ሰዓት ታማኝ ሰው የለም፣ የለም፣ በጭራሽ የለም። ስለዚህ ሰውን አታምኑ፣ እውነት አትበሉ በቃ ለምንም ለምን ማለት እኛ ለፍተን የእኛ እንደዚህ በፀሐይ በብርድ ሳንል እዚህ ነገር ብዙ ችግር አይተን ለምን ለነሱ እንሰጣለን? በራችንን ለምን ላባችንን ለምን ላባችን ሰው ሌላ ሰው ይበላል። ጥቅም ክልል ለኔ ካልሆነ ምን አረግልኛል? እኔ የሱ ፍቅር ቅንቅን በቅርቅር ብቀር ይቀር። እን ብፈልግሽ፣ ስጀመር ትክክለኛ ፍቅር ትክክለኛው ፍቅር ብወድሽ ኖሮ ስጀመር፣ የሚወድሽ ሰው ብራ አይጠይቅሽም፣ ሰላምሽ ነው የሚፈልገው። የሚወድሽ ሰው ሰላምሽ ቶሎ እንድትገቢ በቃ ነይ አለ አይደለ? እንደዚህ አይነት ነው እንጂ እዛው ተቀምጦ እንዲህ ላክልኝ፣ የሰውን ቤት ፎቶ አንስቶ እንዲህ ነው እንዲህ ላይ ደርስቻለሁ፣ ኧረ ሃምሳ ሺ ኧረ መቶ ሺ ኧረ ሶስት መቶ ሺ ምናምን እያለ ያለ እየሰራሹን ብር እናቴ ሞጦጥ አርጎች ነው የምጥልሽ ማለት ነው። ከዛ ምን ትደረጋለሽ? ቢሎክ ከዛ አንቺ ምን አለብሽ ታዲያ? ማህበር ነዋ ልብስሽን ጥለሽ ወይኔ ጉዴ ወይኔ ጉዴ ጉድ ጉድ ጉድ ጉድ። ምንም አመጣም፣ ትርጉም የለውም። ምክንያቱም አንድ ከተበላሽ ተበላሽ ነው፣ አይመለስም። እሱ ሌለ ሰው ነው፣ አታውቅም። ሲጀመር ከውለን የተዋወክሽውን ሰው እሱ ይሁን ሌለ ሰው ይሁን እንዴት ታውቃለሽ? ስለዚህ ጥንቃቄ ብታርጉ፣ ከነ ጀምሮ ጥንቃቄ ብናደርግ ደስናላል። በቃ ለፍተን፣ ለልጆቻችን ለቤተሰቦቻችን ለራሳችን እንሁን። ለምን ለድርዬ ለወንድ ለምን እንሆናለን? ለምን እውነት፣ እነሱ የሚበሉት ይሄ የተቸገሩ ልጆች የተቸገሩ ሰው ብዙ ሰው አለ። እነሱን መረዳት ይሻላል። ከነሱ ብር መላክ ከዛ ብርም ታገኛላችሁ። ከዛ ብርም እናገኛለን። እነሱ እናት እነዚህ ቃረ ሱር ተወጥሮ ምን ብሎ አንድ ሜን አንድ ድራፍት አንድ ጥብስ እየበላ ሆዶን ገፍቶ ይሄዳል። እኛ ግን እዚህ የመዳም ሩዝ ወዳችን እያ እውነት እኔ እንጫ በስማም። ስለዚህ እህቶቼ ራሳቸውን ጠብቁ ራሳቸውን ጠብቁ፣ እውነት ነው። እና የምትመጡ ልጆችም ካለ ደግሞ እሱም ይሁንና በትክክለኛው መንገድ ኑ። በቢሮ በኤጀንሲ እና ብዙ አማራጭ አለ፣ እውነት ብዙ አማራጭ አለ። ስለዚህ እንደዚህ እንዳትመጡን፣ በዛው መልእክቴ ነው ማለት ነው ቤተሰቦቼ። እኔ እንጃ እኔ ደስ ብሎኝም አላ ደስ ብሎኝም ይሁን ስሜቴ ምሁን አላቅም። በጣም በቃ ይሆን ያለ አይደለም የውስጤን ስለሆነ የተረግ ይሄ ድራማ ላይ ያየውትን ነገር እውነት ትክክለኛው ስለሆነ በቃ የተናገርኩት የውስጤን ያለው ነው ያወጣሁት እውነቴን ነው የሚላቸው። ስለዚህ ውድ ቤተሰቦቼ እመቤት ካሳን አበረታታት ላይክ ሼር እያደረጋችሁ ኮሜንት እያደረጋል እያደረጋችሁ እንደ ድራማውም ደግሞ ገብታችሁ እዩትና ታያላችሁ ማለት ነው። እናንተ የራሱ ታይታላችሁ ምን አይነት እንደ እውነተኛ ትክክለኛው እንደሆነ ትረዳላችሁ ማለት ነው። እና በርች በርች ነው ምላት ከዚህ የበለጠ ደግሞ ስርታ የኛን የመምና የኛን በደልና እንዴት እንደ እንዴት እንዳለን በአለም ብታሳይ ደስ ነላል። ምክንያቱም የኛ የመዳም ቅመሞች ለአንድ ለአንድ ሴት የሁሉም ሴት ስም ነው የምጠፋው። በቃ የአረብ ሴት እንባላለን፣ ብዙ ነገር እንባላለን። በቃ ለምን እንደዛ? ለምንድን ነው እንደዛ የምንደረገኛ? ምን አጥፍተን ነው? ስለሰራን ስለ ደከም ስለ ቤተሰቦቻችን ስለለወጥን የራሳችን ስለለወጥን አገራችን ስለለወጥን ለምን ለምን እንደዛ እንባላለን? ለምን እኔ ጥያቄ ሆነብኝ። አንድ ሴት ካጠፋች በቃ ሁሉም ሴት አንድ ላይ ተቀልሎ የአረብ ሀገር ሴት ይላሉ። ለምን ይደረጋል እንደዚህ? እኛ እኮ አንገታችን ደፍተን ስንት ነገር ታምመን ራሱ አንተኛም? ሪብን እራሱ ሆዳችን አስረን ነው የምንሰራው? ብዙ ነገር ብዙ ብዙ ነገር አሳልፈን የምንሰራው ለምንድን ነው እንደዚህ እንባለው የሴቶች የሴት አረብ ምንድን ነው የሴት አረብ ምን ሆነች ስለሰራች የራሷ ስለለወጠች ለወጠች ለሀገራ ስለሆነች ለቤተሰቦች ስላገዘች ልጆቿ ስላሳደገች ወንድሞቿ ስላሳደገች ለምን ስለዚህ የባካቸው በቃ ተረዱን ተረዱን እኛ ተረዱን በቃ እኛ የምንፈልገው ስትጀመር ተረዳችሁን አልተረዳችሁም እኛ እየሰራን ነው፣ እንለወጣለን። ለእግዚአብሔር እኛ ጋ ነው ሁሌም ከፍ ከፍ ነው እንጂ ዘቅ አንልም መቼም፣ አንገታችን መቼም ይም መቼም አንቀረቀርም። እኛ ማለት ነው የመዳም ቅመሞች ጀግና ነን ኡነ ጀግና ማለት ነው ጀግኖች ነን። ስለዚህ ምንም ቢፈጠር ምንም ቢሆን ወደኋላ አንልም አንልም ህልማችንና ያሰብነውና ለቤተሰቦቻችን የሚሆን የራሳችን የሚሆን ያሰብነውን ነገር እናርጋለን እንችላለን ብለን የምናስብ ልጆች ነ ሴቶች ነን። ጠንካራ የሆነን ወንዶች ራሱ እንደኛ ጠንካራ አይደለውም። አይገርማችሁም? እውነቴን ነው የምላችሁ። እና ውድ ቤተሰቦቼ ዛሬን እኔ እንጃ እኔ ደስ ብሎኝ ነው ይህ ቪዲዮ የሰራሁት። እናንተ ደግሞ ገብታችሁ ማየት ትችላላችሁ። በዛም ደግሞ የመዳም ቅመሞች የሆናችሁ ይህች ልጅ ደጉፋት እውነታው ነው የተደረገው እና የሰራችው ያለውን የእኛ ታሪክ የእኛ ታሪክ ስለሆነ እናበረታታት ነው የምንለው። እኔ የሚለው እኔ የራሳችን ታሪክ ነው እውነታው ነው። እንዴት ነው ስቃይ፣ ምን እንዳለ ብዙ ነገር እንዳለ እያወጣች ነው። በቃ ማንም ከዚህ በፊት እየሰራ ሰው ብዙ አላየሁትም፣ ምን እውነት አላየሁትም። ስለዚህ ገብተን ቪዲዮ እያየን ምን እያደረገን ገብተን፣ በዛውም ደግሞ ብዙ ትምህርት እንወስድበታለን ይላለው። እና ውድ ቤተሰቦች እኔ እንጃ ካስቀየምኳቸው በጣም እቅርታ ካፌ ወጥቀው ቃላቶች ካስቀየምኳቸው እውነት በጣም እቅርታ። እና ስለዚህ ያለውን ነገር ነው ደግሞ የተናገርኩት። ስለተከታተላችሁኝ በጣም አመሰግናለሁ። እንግዲህ ምቼ ምን ላልለን ይሄ ለቻናላችን አዲስ መሆናችሁ ላይክ ሳብስክራይብ ኮመንት አስተያየታችሁ እየጻፋችሁ ወደ ቤተሰባችን ተቀላቀሉ። ኑ አብረን ስራ አብረን እናድግ እንላለን። ሀገራችን ኢትዮጵያ ሰላም ትሆንልን። ሰላም የኛ ሀገር አሁን ብዙ ብዙ ችግር ስላለ ሰላም ያስፈልገናል። ሰላም ትሁን። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። እንዳትረሱ ሳብስክራይብ አርጉ። ቤተሰቡ ነው ባይ የኔ ፍቅር፣ የኔ እናት፣ የኔ ሁሉ ነገር እንዲመስል አለሁልሽ፣ አለሁልሽ። በጣም አስቸኳይ ጉዳይ ፈልጌሽ ነው። ደው አስቸኳይ ጉዳይ ነው ደው አንድ አንድ